ደስታዬን የማካፍሎት ሚስጥሬን የማውጋዉት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ያው ኤች አይቪ በብዙ አይነት መልኩ ሲገለጥ ሲጎራ ሰማ ነበር ጉዳት እንዳለው ጉዳቱ ደግሞ በጣም ያመዘነ እንደሆነ ብዙ ሰውነት ክፍል እንደሚይዝ ተጓዳኝ በሽታዎች እንዳሉት ሁሉ ስሰማ እኔ ጤነኛ ኖርማል ስለሆንኩኝ የምሰማው በሰውን ገለልተኛ የሚያስደርግ ነው። ብዙ ነገሮች አሉ። እኔ ያለኋቸው ማህበረሰቦች፣ የነበርኩባቸው ሰዎች ወይም አጠገብ ያሉ ሰዎች በእኔ የሚያዩት ምልክት ምንም ነገር የለም። ስለዚህ አንተ ጤነኛ እያሉ ብዙ ሞራል እየሰጡኝ ስለነበር በቃ መመርመርን መረጥኩኝ። ገና ድጋሚ የለብኝ በቃ እንዲህ ነው የሚያሳምኑ ነጥቦች። ምንም የማገኘው ነገር ስላልነበረ መመርመርን መረጥኩ። ከአንድ ሁለት ቦታ ሶስት ቦታ ብዙ ጤና ጣቢያዎች ገብቼ ተመርምሬ ያለሁት እንደገና ውጤቱ ግን ለየት ያለ ነገር አልነበረ። እንዴት ነው እንደዚህ የሚሆነው? ሰውነቴ አልተጎዳም፣ አልከሳሁም፣ የሆነ ሌላ በሽታ የለም። ስራ ሰርቼ ይመጣሉ። እንዴት ነው የሚሆነው ብዬ ማመን ሁሉ እስከሚያቅተኝ ድረስ ከመጀመሪያ ምርመራው ሌላ አምስት ጊዜ ነው ተመረመርኩት እና ተመርመሬም ውጤቱ ግን አንድ ነው እና ይህ ደግሞ ሊያሳምነኝ የሚችል በቃ እርግጠኛ የሚያደርገኝ ነገር ነው። ለምን አንዱ ቢሳሳት አንዱ አይሳሳትም አንዱ ቢሳሳት አንዱ አይሳሳትም የሚል ነው አእምሮን ያሰበው። አመንኩኝ፣ በቃ ራሴን ማሳመን ጀመርኩኝ። አሁን ትልቅ ፍርሃት ምንድን ነው እንዳለብ ለማን ትነግራለ? አንድ ሰው ማወቅ አለበት፣ መድኃኒት መጀመሪያህና እንዲረዳህ የሚችል ሰው አጠገብ መኖር አለበት ይሉኛል እና ይህ ደግሞ ለማን ነው መንገድ አለብኝ ብዬ እዛ ጋር ቆም ብዬ ሳስበው ለማን መንገድ እንደሌለብኝ ወስናለው። በራሴ ላይ ደግሞ ይህ ይመጣል ብዬ እኔ አላስበው ነበር። በሽታዎች ይመጣሉ እንደዚህ ጉልበት አጣለው፣ አቅም አጣለው የሚል ስሜት አልነበረኝም። ከዚ ተነሳ መድኃኒት አልጀምርም እምቢ ያልኩኝ በቃ ከነሱ እመለሳለሁ ብያቸው ነበር። ሄደ ነበረው ጤና ጠባ እመለሳለሁ ብያቸው ይሄዳለሁ። የሆነ በቃ ብሶት ይሰማኝ ነበር። ኤች አይ ቪ በውስጤ ባይኖር ኖሮ ከትዳር አጋሬ ጋር አብሮ መኖር ከእጮኛዬ ጋር አብሮ መኖር እችል ነበር። እሷም አጠገብ ስለሆነች ያው በአንድ ግቢ ውስጥ አጠገብ ላጠገብ ነን፣ ግድግዳው ይለያይ እንጂ ሁሉም ነገር ይሰማል እና ከዚህ የተነሳ ብዙ ነገሮች አበሳጨኛል። ያደረግኳቸው ነገሮች ብቅ እያሉ እየወቀሱኝ እየከሰሱኝ፣ ለምን የዛኔ እነሱ ጓደኞች ያስፈልጎኛል ብሎ ሲሄዱ ብመለስ ኖሮ እዚህ ታሪክ ውስጥ እንደማልገባ በሽታ እንደማይቀርበኝ ሴተኛ አዳሪ ጋ ባሌኖረ ይህን ህይወት ባልሆነብኝ ነበር እያልኩኝ ብሶቱ ወደ ውስጥ ሲመጣ የሆነ አእምሮ የበቃን ለምን አደረግኩኝ ስል የሆነ የመናደድ ገለልተኝነት፣ ከሰዎችን አለመቅረብ፣ ብቸኝነትን በቃ ሰው ባያገለኝም ብቸኝነት የራሴን የራሴን አገል ነበር። ቤቶ የተከፋፈልንበት ምክንያትና ትዳር ጮኝነቱ የተለያየንበት ምክንያት ቤተክርስቲያን ያውቃል፣ አካባቢ ሽማግሌዎች ያውቃሉ፣ የአካባቢ ወጣቶች ያውቃሉ። ስለዚህ ከዚህ የተነሳ እኔ ደግሞ በቃ ስወጣና ስገባ ባዩን ሰዓት ውስጤ የመሸማቀቀቅ ሌሎች ያልሰሙት ደግሞ ገና እነሱን ሰምቶ ገና ደግሞ ከዚህ የበለጠ ብሶቴ አእምሮዬ እንደሚጎዳ ያው እያወቅኩኝ መምጣት ጀመርኩኝ። በቃ ያው ራሴን ሳየው ያው ስራ እሄዳለሁ ብሄድም ግን አቅሜ እንደ በፊት አይደለም። ጉልበቶቼ ድክምክም ይሉኛል። እንደ በፊት እንደፈለግኩኝ ሮጬ እንደፈለግኩኝ ይዤ መምጣት በቃ ሞራሉም ራሱ ሰርቼ ባገኘሁት እራሱ ደስተኛ ነው። በቃ ተስፋ መቁረጥ፣ ጉልበት አቅም ማጣት፣ መቀመጥ በቃ ነገር ሁሉ ምንድነው እየወረደ መጣ። ከዛ በኋላ ነው ስድስተኛ መመርመር እንትን ያልኩኝ። አሁንም ያው እንዳለብኝ አውቀዋለሁ። አሁን አለብኝ ካለ መድኃኒት መጀመር አለብኝ። ለምን ከዚህ በፊት እንቢ ብያቸው ነበር፣ መድኃኒት ጀምር ሲሉኝ እመለሳለሁ፣ እመጣለሁ ብያቸው ነበር። ሜዲያ የነበረው ዛሬ ግን አለብህ ካለኝ፣ መድኃኒት ጀምር ካለኝ በቃ ማቅማማት የለብኝ፣ መጀመር አለብኝ። ልማት ነገር አንደ ካለኝ የሚለው ነገር በቃ ለአንድ ቤተሰብ እነግራለሁ ብዬ ወስናለሁ ብዬ ነው ወስኜ የወጣሁት። እንደ በፊት ለማን ትነግራለህ ካለብህ የሚለው ነገር አልተጠየቅኩም። መርምረው አለብኝ ሲሉኝ መድኃኒት መጀመር አለብህ፣ መድኃኒት ክትትል ትጀምራለህ ወይ፣ መድኃኒት ትወስዳለህ ወይ መድኃኒቱ የሚቋረጥ አይደለም፣ ብዙ ነገሮች ለኤችአይቪ ሙሉ ለሙሉ ማጥፊያ ሳይሆን መከላከያ፣ ሌላ በሽታዎችን እንዳይቀሩ ሌላ በሽታዎች ተጓዳኝ በሽታዎችን እንዳይደርሱብኝ ሁሉ የሚያሳምን ነገር ነው። ግንዛቤ እንዲጨብጥ የረዱኝ ተጠይቀ ተጠይቀ መጨረሻ ጊዜ ያወስኝም ስለመጣሁኝ እሺ ይጀምራሉ አልኳቸው። ለምን እዚህ ጋር የሚመጡ ነገሮች አይለው ከመጡ ለቤተሰቦች ሸክም እንዳልሆን ይሄ መድኃኒት በቃ ለእነዚህ በሽታዎች እውነትም ከሆነማ ለምን አልወስድም? እዚህ ብታመም ማንም በአጠገቤ ስለሌለ ከምታመም ይልቅ ሰው አይቶኝ ያለውን ጉዳት ወይ ክሳት ወይ ድካም ወይ በሰው እጅ መውደቅ ከመምጣቱ በፊት እንደው እግዚአብሔር ከረዳኝ የሚል ሀሳብ ብዬ ነው የጀመርኩት። መጀመሪያ መውሰድ ያለብህ ባክቴሪ ነው ጸረ ኤች አይ ቪ ከመጀመሪያ በፊት ይህ መጀመር አለብህ ብለው ነው። ባክቴሪው ከምሳ በኋላ አንዳንድ ፍሬ እንዲወስደው የትኛውም የስራ ቦታ ላይ ይዘህ መሄድ እንዳለብህ ብለው ነገሩኝ፣ መከሩኝ። ከዚያ የተነሳ መውሰድ ጀመርኩኝ። መድሃኒቱ ብዙ ውሃ መጠጣት እንዳለብኝ፣ ብዙ ፈሳሽ ነገር መውሰድ እንዳለብኝ፣ ምግብ መጠቀም እንዳለብኝ ተነግሮኛል። ምግብ ካልወሰድኩ ብቻውን የምትወስደው ከሆነ ጨጋራ እንደሚነካ ነገሩኝ። ያ ስለነገሩኝ የግዴታ ምግብ መብላት አለብኝ። ምግብ ፍላጎቴ ባይኖረኝም እንኳን ለዛ መድኃኒት ስል ሌላ ተጓዳኝ በሽታዎች እንዳይመጡብኝ፣ በቃ አቅም እንዳያንሰኝ፣ በሰዎች እንዳልወጥቅም ጭምር እየበላሁኝ እየወሰድኩት ቆየ። ወደ ተወሰነ ጊዜ ከቆየ በኋላ ጨጓራ ያልቻለም ያስመልሰኛል፣ ያቃጥለኛል። ውስጤ በቃ የሆነ ምን እንደተቀመጠበት ነገር በቃ አንትን ሲለኝ፣ ተመልሼ ወደ እነሱ ዳግም ሄድኩኝ። ምንድን ነው ችግሩ ብዬ አናገርኳቸው። ፍቃደኛ ነህ እንጻፍልኝ ሌላ ቦታ አሉኝ። አዎ የሚሻለኝ አይነት ከሆነ ጻፉልኝ አልኳቸው። በቃ ባክቴሪ እንደጀመርክ የምን አይነት ጀመር ነበር እነዚህ እነዚህ ሆንኩኝ ብለህ ግልጽ የሆነ ነገር ንገራቸው አሉኝ። ከኤችአይቪ ጋር እንዳለ ንገራቸው ሂድና እዛ ብለው ላኩኝ። አለርፌት ሁኝ ውጭ የሚጻፍ ነገር አለ እነሱ ጋር የሚሆን ነገር አለ። ራንጅ፣ አንትራሳውንድ ብዙ ነገሮች ተመረመርኩኝና ከዛ በኋላ መድኃኒቱ እንድጀምር አደረጉኝ ጸረ ኤችአይቪ መድኃኒት እንድጀምር አደረጉኝ። ሁለት አይነት መድኃኒት ሰጡኝ። ከባክቴሪ ጋር ሶስት ሰጡኝ። የሳል ምናምን ነበረብኝ። የሳል ሽሮፕ ሰጡኝ። ጸረ ኤችአይቪ መጀመሪያ ሲጀምረው፣ ጠዋት ሁለት ሰዓት ይወስዳለሁ፣ ማታ ሁለት ሰዓት ይወስዳለሁ። ባክቴሪ ደግሞ ቀን ይወስዳለሁ፣ ከምሳ በኋላ አራት ሰዓት ደግሞ የምወስደው መድኃኒት ነበረኝ። ስለዚህ የጸረ ኤችአይቪ መድኃኒት የአራት ሰዓቱ በተለይ ምግብ ከበላሁ በኋላ ነው ወስደው ያው ለዛ ምስል የተወሰነ ሰዓት እቆያለሁ። ነገር ግን በወሰድኩት ወስጅ ከተኛው በኋላ በቃ እንዴት ነው ማየት አለውም ሰመን አለውም በቃ የሆነ ነገር ውስጥ እገባለሁ። ገደል ውስጥ የሞቱ ሰዎች አጠገቢ አምጥቶ እያቃዥኝ በቃ ልክ እንደ መጮህ፣ እንደ መንጠራራት በቃ የሆነ እየሄድኩኝ ነው የምገባ የሚመስለኝ፣ እንጂ በህልሜ ወይም በእንቅልፌ አይመስለኝም። አልጋ ላይ ሆኜ ራሱ በቃ የሆነ የማሰማው ድምፅ እንዳለ ይታወቀኛል። መነሳት ግን አልችልም። አቅም የለም። በቃ እንደምሞት ነበር የሚመስለኝ የነበረው። ጠዋት ሲነጋ ግን የሆነ ኩቲ ስሰማ፣ የሆነ ድምፅ ስሰማ፣ መለስ ስላለሁ አልሞትኩም፣ ለካ አለሁኝ የሚለው ስሜት ይሰማኛል። በቃ እንደዚህ ነው ሊገለኝ የሚችለው ይገለኛል። በቃ አሁንማ መግደሉ ነው የሚለው ፍርሃት በቃ ውስጥ የተጨመረ ለማንም አልተናገርኩም። በቃ ዶክተሩ ሳምንት ተመልሰህና ያለኝ ጊዜ እስከሚደስ ድረስ በቃ ራሴን ብቻ ለማንም ልነግረው በቃ ብሶታም ሆኜ ራሴን በቃ እንዴት ነው፣ መድኃኒቶቹን እያሰብኩ በሽታውን እያሰብኩ የስራ ሞራል ራሱ በቃ ማጣት ግድ ስለሆነብኝ መመገብ ስላለብኝ በቃ ፈሳሽ ነገር መውሰድ እንዳለብኝ መስራት እንዳለብኝ ያምናል ውስጤ፣ ነገር ግን ሞራሌ በቃ በቂ ሆኖ አላገኘውትም። ለራሴ ፍርሃቱ ገደለኝ። በሌሊት የሚመጡብኝ ነገሮች ሁሉ ምንድነው ለእኔ በቃ የሚገሉኝ ነገር እንጂ የሚያኖሩኝ አይመስልኝ ነበር። ሳምንቱ ደርሶ ዶክተሩ ጋር ስደርስ በቃ ለማንም ያላማከርኩት ነገር በቃ ግልጽ የሆነ ነገር ነው ያናገርኩት አጠገቤ ሌላ ሰው እንደሌለ በሌሊት የሚያደርግኝ የሚያመጣብኝ ምን አይነት ቆሻሻ ነገር ይዞብኝ እንደሚመጣ ገደላ ገደል ውስጥ እየጨመረኝ እንደሆነ የሞቱ ሰዎች አጠገቤ አምጥቶ አስክሬኖች አጠገቤ አምጥቶ የማቃቸው የሞቱ ሰዎች አምጥቶ ህፃናቶች፣ አዋቂዎች አምጥቶ አጠገቤ ሲያስቀምጥብ እንደዚህ ሁሉ ነገር እያየው ነው። በዚህ ሁሉ በቃ ፍርሃቴ በጣም ጨመረብኝ። ምን ማድረግ አለብኝ ብዬ ነገርኩት። በቃ እንደዚህ አይነት ግልጸኝነት በጣም ይፈልጋል። እነዚህ ነገሮች ደብቃቸው ብትወጣ ራስን ትጎዳለ። መድኃኒቱን ካንተ ጋር የመዋሃድ አቅሙ በጣም ጭንቀትህ ይጨምራል፣ ብሶትህ ይጨምራል፣ ገለልተኛ ያደርግሃል። ይህ መናገር ትልቅ ነገር ነው ያለው የመድኃኒቱ ባህሪ ነው፣ ከራስ ጋር እስከሚላመድ ድረስ መድኃኒቱ። እነዚህ ነገሮች አሉ፣ በብዙ ሰዎች የሚከሰቱ ነገሮች ናቸው። ስለዚህ አይዞ በርታ፣ አይዞ እስኪላመድ ከሰውነት እስከሚላመድ ድረስ እንዲህ አይነት ነገሮች በሁሉ በብዙ ሰዎች ላይ ያለ ነገር ስለሆነ ይህም እንድናውቀው ነው ለሳምንት የቀጠርን ብለው ነገሩኝ። ሙሉ ለሙሉ የፊት የነበሩ ነገሮች ሳይሆን እየቆየ እየቆየ እየ እንደዚህ አንዳንዴ በቅ እያለ ከመድኃኒቱ በኋላ የምትጠቀመው ነገር አለ ወይ ብሎ ጠየቀኝ። ከዛ በኋላ ዳግም ሲሄድ አልተወኝም አልፎ አልፎ እንደዚህ አይነት ነገር ይከሰትብኛል ብዬ ስለው፣ ትናደዳለሁ ወይ ከጸረ ኤችአይቪ መድኃኒቱ በኋላ ቅባት ነገር ትመገባለሁ ወይ ይህ ነገር ደግሞ ለዚህ እንደሚያባብሰው ነገረኝ። ያው የቅቤ ቡና የምንጠቀመው ነገር ስለነበረ መድኃኒቱ ከወሰድኩት በኋላ የምወስዳቸው ነገሮች ሁሉ አቆንኩ። ምግብ እንድበላ የሚያደርገኝ ነገር፣ የሚገፋፋኝ ነገር መድኃኒቱ ስወስድ ደግሞ እንዳልጎዳ አቅም እንዳያንሰኝ፣ አቅም እንዳገኝ በብዙ እየጣሩ በቃ ቫይታሚን በጣም ለብዙ ጊዜ ደጋግመው ሰጥተውኝ መድኃኒቱን እንድጠቀም አደረጉኝ። ከዛ በኋላ ደግሞ አፕታይቴ በጣም ክፍት ሆነ። አቅሜ ጨመረ። የነበረኝ የፊት የነበረኝ ሰውነቴ ድካሙ በጣም ብዙ ሳይሆን የሆነ የተጋነነ ሳይሆን እየቀነሰ እየቀነሰ እየቀነሰ እኔም ደግሞ ሞራሌ በጣም እየተለወጠ እኔ ነኝ እኔ አይደለሁም እስከማለት ድረስ ፊቴ በመስታወት እስከማየው ድረስ ሰውነቴ የገረጣ ነገር የሆነ ነጭ ነጭ ነገር ብዙ ነገር ከፊቴ ላይ እየቀረፈልኝ እየተነሳ፣ ጸጉሬ ላይ የሆነ ፎረፎር ነገር ብዙ ነገሮች እየወደቁ እየተቀረፉ የሆነ ጸጉሬ ራሱ እንደማሳሳት ነገር በቃ ብዙ ነገር ከራሴ ላይ እየሸሸ እየሸሸ ሲመጣ በቃ በራሴ ላይ ለውጥ እንዳላወቅኩት መድኃኒቱ በቃ ብዙ ነገር እንዳስቀረልኝ ተረዳሁኝ እኔን ብቻ ማየት ሳይሆን አሁን ሆስፒታል በሚሄድበት ሰዓት የማያቸው ሰዎች ሁሉ ወይ በቃ በሰው ድጋፍ የመጣ ወይ በስትሬቸር የመጣ ወይም በብዙ ቁስለት የሚያቃስት የሚያስል ብዙ ነገሮች ሳይ ለካኔ አልተጎዳሁም እኔ ደህና ደረጃ ላይ ነው ያለሁት የሚልም በቃ እየተከታተልኩኝ ሲሄድ ብዙ ሞራል እያገኘውኝ ሰዎችን ደግሞ መድኃኒት ሲመጡ ስንት አመትህ ነው መድኃኒት የጀመርከው ስንት ጊዜ ነው ምን ገጥሞ ነው መጀመሪያ? በምን አይነት መልኩ ነው መጠየቅ? እየፈራሁን መጠየቅ ጀመርኩኝ። ያ ያለውን ሰው የራሱ ተሞክሮ የእኔ ተሞክሮ ስነግረው የሆነ ከውስጥ የሆን ነገር እየጣልኩኝ እየጣልኩኝ የነበርኩበትን እየረሳሁኝ ከመድኃኒት ጋር እየተስማማሁኝ እንደመጣሁኝ ነገርኳቸው።